እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና ልብ አንጠልጣይ በሆነው አስተማሪ በሆነው ድራማ ትሁት የግፈኛዋ ሚስትና የሰራተኛዋ ፍጥጫ የተሰኘውን ድራማ እንግዲህ በክፍል 36 ተከስተናል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከትነው አባትና ልጅ እንግዲህ ዳኒና ቲና እህትና ወንድም አለመሆናቸውን በይፋ እያወሩና እየተነጋገሩ ሳለ ዳኒ ይሰማቸዋል ማለት ነው። ዳኒም እጅጉን በጣም ደንግጦ እንግዲህ ምን ማድረግና ምን መተግበር እንዳለበት ግራ ተጋብቶት እንግዲህ እየተደናበረ ተመልክተነዋል። ወደ ቲን ትሁት በመሄድ አንቺ ጨካይን ግን ምን አይነት ድብቅ ነሽ? እንዴት ካሌብና አባዬ እኔና ቲና እህትና ወንድም አለመሆናችንን ማወቃቸውን ሳት ነግሪኝ ቢላትም እኔ እኮ ብዙ ጊዜ አስጠነቀቅህ ነበረ። ውሸት ውሸት ነው፣ እውነት ግን ተደብቃ አትቀርም እያለችም እንግዲህ ብዙ ጊዜ እኮ እኔ ታገልኩ የነገርኩህ ነገር ግን አንተ አትሰማም በማለትም እንግዲህ ትሁት ለዳኒ ትነግረዋለች ማለት ነው። አሁንስ እንግዲህ ማወቃቸውን አውቀሃል። ምን አሰብክ? ምን ወሰንክ ኤደንን ብታደንና ብታተርፋት ይሻልሃል ብትለውም ኤደን እኮ አሁን ላይ ያለችበትን ቤት ቀይራ አድራሿን ማጠፍታብኛለች። ላገኛት እኳ አልቻልኩም በማለትም እና ምን ወስነክ ነው ስትለው እዚሁ እንዳላወቀና እንዳልሰማሁ ሁኜ ነገራቶችን አመቻቻለሁ ሲልም እንግዲህ ለትሁት እንግዲህ መልስ ይሰጣታል ማለት ነው። ቲና ጋ ይሄድና እንግዲህ ወይ አያወራት ወይ አይነግራት የሆነውን ነገር አይናገርም። ነገር ግን እየተደናበረና ግራ እየተጋባ እየተበሳጨ እየተናደደ እንግዲህ ቲና ላይ እየተነጫነጨባት እንግዲህ ተመልክተነዋል። ቲናም እንግዲህ አሁን ላይ አንድ ነገር የተረዳችው እኔና ዳኒ አንድ ላይ ልንሆን የምንችለው ወይንም ተግባብተን ተዋደን ልንኖር የምንችለው ገንዘብ ሲኖረን ነው። ገንዘብ ከሌለን ግን እኔና እሱ በፍጹም አንድ ላይ ልንኖር አንችልም በማለት እንግዲህ በግልጽ ነግረዋለች ማለት ነው። እናም እንግዲህ ብትረዳኝ ጥሉ ነው ብዙ ነገር ናጥቻለሁ ለአንተ ብዬ ብዙ ነገር ሁኛለው አንድ አለኝ አንተ ብቻ ነህ ተረዳኝ ብትለውም አሁን ላይ ዳኒ ያሰበውና የተመኘው ወይንም ያቀደው ቅድ ምንም ነገር ስላልሆነና ስላልተሳካለት እጅጉን በጣም ተናዶ እንግዲህ ክንፍ አውጥቶ መብረር ብቻ ነው የቀረው። እናም እንግዲህ ያዙኝ ልቀቁኝም ይላል። ቲና ላይ ይነጫነጭባታል። ለምን ካሌብን ፍች አትጠይቂውም ይላታል። ፍች የሚለው እንግዲህ አንድ ሰው እንግዲህ ያው ከትዳሩ ሲፋታ ንብረት ክፍያም ይባላል። በዛ ታይም እንግዲህ ገንዘብ የሚባል ነገር የሚገኝ ከሆነ በማለት ለምን አትፈችውም እያለም የጨቀጨቃት ነው እና ብሩን ተቀበይው ቢላትም፣ ቲናም እንግዲህ ከካሌብ ጋር ተደራድራለች። አራት ሺህ ብር እንዲሰጣት ጠይቃው እሺ እሰጥሻለሁ ብሏታል። ነገር ግን ሌላም የምጠይቅህ ነገር አለኝ። የእራት ግብዣ እንድናደርግ ይፈልጋለሁ ለአንዴና ለመጨረሻ መሰናበቻ ትውስታዬ እያለችም ግዴታ የለብኝም አልፈልግም ቢላትም በቃ እንግዲያውስ ድርድሩን አፈርሳለሁ፣ አልፈታህም አንተን አለችው። እሱም ደግሞ በአስቸኳይና በአጣዳፊ ከህይወቱ ማውጣትና መፋታት ይፈልጋል። እናም እንግዲህ በአራት መቶ ሺህ ብሩም ተስማምቶ በእራት ግብዣውም ተስማምቶ እናም እንግዲህ የራት ግብዣም እንግዲህ አንድ ላይ እራት እንደሚበሉም እንግዲህ ጋብዘዋለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የራት ግብዣው ላይ በወይን መጠጣ ትፈልገዋለሁ ብለዋለች። እናም እንግዲህ በዛ መጠጥ ውስጥ እንግዲህ መድኃኒትም እንግዲህ ጨምራ ለካሌብ ቼርስ እያለች እንግዲህ መኝታ ቤቱ ነው እየጠጡ እንግዲህ ሲል ነበረ የዛሬው ድራማ የተቋጨው ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ካሌብን ምን አጥምናለት ነው? በዛ በመጠጥ ውስጥ ምንድን ነው ያደረገችው? እሱን ራሱን የሚያስትና አብረው ለማድረር ፈልጋ ነው። እንግዲህ ሁላችሁም ግምት፣ ሀሳብ፣ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ቲና ዛሬ ልዩ ሰው ሆናለች። የሚያናግሯትንና የሚነግሯትን ነገር ሁሉ እሺ እሺ ነው የምትለው። በጣም ጸባየኛ ሆና እንግዲህ ተመልክተናል። ይህን ይህ ጸባይዋን ደግሞ የተቀየረ ባህሪዋን ያየችውና ያስተዋለችው ትሁት እንግዲህ ምን አስባ ነው በጣም ተቀይራለች እኮ ባህሪዋ ሁሉንም ነገር እሺ እሺ ነው የምትለው እያለችም እንግዲህ ለካሌብ መጠንቀቅ እንዳለባት እንዳለባቸውና ለአባባም ትነግራቸዋለች ማለት ነው ዳኒም እንግዲህ ጨምሮ ቲና በሚያወራት ነገር በጣም ትህትናና ትዕግስት ኑሯት ሁሉን ነገር እያዳመጠችው ነው። አሁን ላይ ግን ነገራቶቹ ሁሉ ከአቅሟ በላይ ስለሆነ መጠጥ እየጠጣችና ራሷን ማደንዝዝም ትፈልጋለች። ለምንድን ነው የምትጠጭ? የሆነ ያሰብሽውና የፈለግሽውን ነገር እኮ ተሳክቶልሽ በቃ ደስተኛ ሆነሽ እኮ የምትጠጭ ነው የሚመስለው ሲላት፣ በቃ እኔ ተሸነፍኩኝ፣ አንተ ማሸነፍክኝ፣ ትሁትም ማሸነፈችኝ፣ እኔ በቃ ተሸናፊ ሰው ነኝ፣ በማለትም እንግዲህ ዝምታዋን ቀጥላለች ማለት ነው። የእሷ ዝም ማለት ግን ሁሉንም አስፈርቷቸዋል። ዳኒም እንግዲህ ጥሩ አይሉት መጥፎ ሰው አይሉት ግራ ገብቶት፣ ግራ የሚያጋባ ነውና ትሁትን ተጠንቀቋት በማለትም እንግዲህ ቲና የሆነ ያሰበችው ነገር አላት ካለ ነገርማ ዝም አላለችም በማለትም እንግዲህ ጥንቃቄ አድርጉ ቲናን እያለም እንግዲህ ተናግሯል። ይህንን የሰማችው ትሁት ደግሞ ለካሌብ ካሌብ ጥንቃቄ እንዲያደርግ እንግዲህ ትነግረዋለች። ምን ታደርገኛለች? ምን ታመጣለች? እያለም ካሌብ በባህሪው እንግዲህ በጣም ግልፍተኛና ቶሎ ተናዳጅ ነው። በሙቀትና በግለት ውስጥ እንግዲህ የውሳኔ ሰው የሚሆን ነው። ነገር ግን እጅጉን በጣም ደስ የሚሉ የተረጋጉና ማስተዋልን ያደለባቸው አባት አሉትና፣ አባትየው እንግዲህ ኮርኮም እያደረጉት በንግግር፣ በሲስተም፣ በብልህ እንግዲህ እየተጓዙ ነገሬን አታበላሽብኝ፣ ጉዳይን እባክህን እያሉትም ይገኛሉ ማለት ነው። እናም እንግዲህ አሁን ላይ ካሌብ በዛም በዚህም ብሎ ትሁትን ቲናን ከህይወቱ ማስወገድና ማስወጣት ይፈልጋል። ቲናም እንግዲህ ባዶዋን መውጣት አትፈልግም። ብር ትፈልጋለች፣ ቤት መከራየት ትፈልጋለች፣ አስቤዛ ትፈልጋለች፣ መንቀሳቀሻ ነገርም ብር ትፈልጋለች እና አሁን ላይ እንግዲህ ጫወታው ተጀመረ ብላለች እንግዲህ በአራት መቶ ሺ ብሩ እንግዲህ ተስማምተው አራት መቶ ሺ ብሩን ሰጥቷት የእራት ግብዣ ጋብዟት ጋብዛው እንግዲህ እንደሚለያዩ እንግዲህ ነግራው ተስማምተዋል ያ የእራት ግብዣ ምን አይነት ጣጣ ይዞበት ይመጣ ይሆን እንግዲህ ቲና በመጠጥ ውስጥ እንግዲህ መድሀኒት አድርጋ ሰጥተዋለች ማለት ነው እንግዲህ ችርስ ተባ ብለው መጠጣት ሊጀምሩ ሲሉ ድራማው አልቋል ማለት ነው። እናም እንግዲህ ዳኒ ያንን ያዘጋጀችለትን መድኃኒት ይጠጣው ይሆን? የተዘጋጀለትን መጠጥ እንግዲህ ከመድኃኒት ጋር ሚክስ የተደረገ ነው። ይጠጣው ይሆን? በሷ እጅ መጠጣት እንደሌለበት እንግዲህ ከዚህ በፊት ከትሁት ጋም ሲነጋገሩ ነበረ ማለት ነው። እና ዛሬ ግን ይጠጣ ይሆን ወይንስ አይጠጣም? እስኪ ሁላችሁም ግምት፣ ሀሳብ አስተያየታችሁን እንግዲህ በኮሜንት አስቀምጡ። ምክንያቱም አባባም እንግዲህ ይህ እራት ግብዣ ያለችው ነገር በስተኋላ የሚያመጣብህ ችግር ይኖራል ብለውትም እንግዲህ ለእሱ አታስብ ምንም ችግር የለም በማለትም አባባም እንግዲህ ራስህን ቻል አድርገህ እንግዲህ ነገራቶቹን በብልህና በ በመጠንቀቅ መወጣት አለብህ። አንተ ህፃን ልጅ አደለህም ትልቅ ሰው ነህ። ራስህ ልትወስን ራስህ ልታስብ ይገባል፣ ብለውት እንግዲህ እያጠነከሩትም ይገኛሉ ማለት ነው። እንግዲህ ቲናም ዳኒን ከዚህ በኋላ እንደፈለግክ መሆን ትችላለህ፣ ፈቅጄልሃለሁ ብለዋለች ማለት ነው። በሌላ በኩል እንግዲህ ካሌብም በቃ ቲና እኮ ልትወጣ ነው ከዚህ ቤት አንተስ? ብሎት እንግዲህ ዳኒ አልወጣም እኔ ሲል እንግዲህ ከካሌብ ጋር ትልቅ መሳፈጥ ውስጥ ገብተዋል ማለት ነው። እንግዲህ ካሌብ ይሄ እኮ የአባቴ ቤት ነው ይለዋል። እሱም ደግሞ ይህም የአንተ ቤት እኮ አይደለም በማለት እንግዲህ እጅጉም በጣም እያደረቀው እየተናደደ እየበሸቀም ካሌብ በዳኒ ተመልክተናል ማለት ነው። ዳኒም እንግዲህ ግራ ተጋብቶት ከኤደን ጋር እንግዲህ ትውትን እባክሽን ስልክ አስደውኝ በማለትም ሲለምናትም ተመልክተናል ማለት ነው። ድራማው እንግዲህ አሁን ላይ ቲናና ዳኒ ምን ማድረግ ምን መወሰን እንዳለባቸው ግራ ተጋብቷቸው እንግዲህ አሁን ላይ እንግዲህ የወሰነችው ውሳኔ ብሩን መቀበልና እራት እንዲጋ ብዛት እሱም የመጨረሻ ስለሆነ አስገድዳው ነው እንግዲህ ቲና ማለት ነው። እንግዲህ ቲና አብራው አድራ አረገስኩኝ ብላ እንግዲህ ትዳሯን ልትታደገው ይሆን ያንን የሰጠችውንስ መጠጥ ካሌብ ይጠጣው ይሆን የሚለውን እስኪ ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮመንት አስፍሩ ማለት ነው። እኔ ግን እንደተረዳሁት እና እንዳየሁት ቲና አሰበችው እንግዲህ እሱን በ አደንዛዥ ነገር እንግዲህ አስጠጥታው ከሱ ጋር አብራ ማደር እንደምትፈልግ ከዛ በኋላ ደግሞ እንግዲህ ጨዋታውን ቀይራ አረገዝኩኝ ብላ እንግዲህ ትዳሯን መታደግ የምትፈልግ እንደሆነ ነው የተረዳሁት። እስኪ እናንተስ ምን ትረዳላችሁ ከዚህ ድራማ ማለት ነው? በቀጣይ ክፍል እንግዲህ እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ይህንን ቻናል ላይክ ሼርም አድርጉ ሰብስክራይብም አድርጉ ማለት ነው። አዳዲሶች፣ እንግዲህ ነባሮች ደግሞ ላይክ እና ሼር እያደረጋችሁ ስለምታበረታቱኝ እጅጉን በጣም አድርጌ አመሰግናለሁ። እንግዲህ የግፈኛዋ ሚስት እና የሰራተኛዋ ፍጥጫ ድራማ እጅጉን በጣም ብዙ አስተማሪ የሆኑ ነገሮችን አቅፎ የያዘ አስተማሪ ድራማ ነው። እየተማርንበትም እየተማማርንበትም እንገኛለን ማለት ነው እና ውድ ቤተሰብ ሁላችሁም በኮሜንት እንግዲህ ከድራማ ምን ተማራችሁ፣ ምን እየተገነዘባችሁ እና ምን እያስባችሁበት ነው፣ ምንስ ተማራችሁበት የሚለውን በኮሜንት አጋሩን።